ውድ ተመልካቾቻችን ልዩ መስተንግዷችን አሁንም እንደቀጠለ ነው። አብራችሁን ስላላችሁ በድጋሚ ከልብ እናመሰግናለን። በመቀጠል ደግሞ ወደ እናንተ የምናደርሰው የሳምንቱን ምርጥ የማህበራዊ ሚዲያ ይዘቶች ነው። ከተለያዩ ማህበራዊ ሚዲያዎች ከፌስቡክ፣ ከቲክቶክ ያገኘናቸውን ይዘቶች ወደ እናንተ የምናደርሰው ይሆናል። በዛሬው ቀን ምን ይዘናል የሚለውን አንድ ላይ እናያለን። ወደ መጀመሪያ ቪዲዮ። ችግር በችግር አይፈታም አለ። ይህን ያለው እውቅ የሆነው ንጉስ ዳዊት ነው። የብዙ ጊዜ አሳዳጁን ብዙ ጊዜ በነፍስ የሚፈልገውን ሳኦልን የተመቻቸ ቦታ ላይ ባገኘው ጊዜ አጠገቡ የነበረው ይህንን ሰው እግዚአብሔር አሳልፎ ይሰጥሃል ተብሎ የተነገረበት ያ ቀን ይህ ቀን ነው፣ እኔ ላስወግደው ባለው ጊዜ ዳዊት ግን አይሆንም አለ። ምሕረት አደረገለት፣ ይቅር አለው። የብዙ ጊዜ አስተዳዳጁን የወደፊትም ስጋት የሆነው ንጉስ ዳዊትን ምረት አረገለት፣ አለፈው። የነገ ተስፋው የእስራኤል አምላክ እግዚአብሔር ስለሆነ ችግር በችግር አይፈታም አለ። ለምንድን ነው ካላችሁ፣ ዳዊት በግሉ ከነበረው ጉዳት ይልቅ በግሉ ከነበረው መብሰልሰል ይልቅ ስለ ሕዝብ ማሰቡ ነበር ስለ እስራኤል ሕዝብ ማሰቡ ነበር። ለእስራኤል አምላክ ለእግዚአብሔር ማሰቡ ነበር። በእስራኤል አምላክ በእግዚአብሔር ላይ መደገፉ ነበር። ያም የሁል የሁልጊዜ ስርዓት እንዲሆን አልፈቀደም። ሳኦልን ቢገለው ምናልባት የነገ ስጋቱ ነው የነገ ችግሩ ነው። ሳኦልን ቢገለው ምናልባትም በእስራኤል ባህል የገደሉ መንግሥት ልማድ ይሆናል። ያንን ልማድ ሰበረው። የአዲስ ኪዳንን ህይወት አሳየ ምን በማድረግ ጠላቱን ይቅር በማለት ላስታዳጁ ምህረት ማድረግ ይሄ ይብዛልን የገሬ ልጆች አንድ ነገር ልበራችሁ ችግር በችግር አይፈታም ወዳቸዋል እንዴት ያየኸው እንግዲህ ብዙ ዝማሪዎቹ እናቀዋለን ዝማሪ ፓስተር ተከስተ ጌትነት በሀገራችን ለሚስተዋሉ ለብዙ ችግሮች ቲንክ እንደመፍት የሚነሳ ነገር ነው፣ ይቅር ባይነት የሚለውን ችግርን በችግር ለመፍታት እንሞክራለን። አንዳንዴ ጥላቻን በጥላቻ ለመፍታት እንሞክራለን። ሰዎች የናቁም ሲመስለን እነሱን መናቅ ደግሞ ትክክለኛው እርምጃ ይመስለናል። እና አንዳንድ ጊዜ ይሄ ትልቅ አሳቢ ያሉ ይመስለኛል። ሰዎችን ይቅር ከማለት አንጻር ልክ ነው እንግዲህ ትልቅ መልክት በውስጡ ይዘዋል እንግዲህ በብዙ አይነት እርሾ ወይም ደግሞ ቂም ጥላቻ ውስጥ ያለን ሰዎች እንደ ክርስቲያንም እንደ ሀገርም እንደ ቤተ ክርስቲያንም የተከፋፈልንበት ጉዳይ በውስጣችን ያመቅነውን ነገር በዚህ ሀሳብ ውስጥ እንግዲህ ራሳችን እንድንፈትሽ እኛም ማለት እንወዳለን። ወደ ቀጣይ ቪዲችን እናልፋለን። ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል ሰው ያደርጋል፣ ወንጌል ይለውጣል። ወንጌል ወንጌልን ይዞ የምን መፍራት? ተናገር እንጂ ላልሰሙት ቤት ወንጌልን ይዞ የለም የዋላ መሄድ ነው እንጂ ከኢየሱስ ጋር የምስራችሁን እየሰበከ በሽተኞችን እየፈወስ ኢየሱስ ሰጥቶን ሄዷል። አደራ ተነስተን ዛሬ ወንጌል ንስራ። አላፍርም በወንጌል፣ በወንጌል አላፍርም በወንጌል፣ ያድናል ብዬ እናገራለሁ። ገጠር ከተማ፣ እሰብከ ስለወንጌል። እንግዲህ ምን ገጥሞሽ ያውቃል? ለዚህ ወቶች ታቂ ሆን? ምናልባት አሁን ላይ እውነት ለመናገር ወጥቼ አላውቅም፣ በፊት ግን ፕሪፐ ላይ ሃይስኩል ላይ ያለን እንዲ የፌሎ ነበረ እና በቸርቻችን ውስጥ የወጣቶች ህብረት ወተን ነበረ ግን አንድ ደግሞ እንዲሁ ማስታውሰው በሰፈር ውስጥ እኔ ማውቃቸው ወጣቶች ወጡ በቸርች በህብረት ሆነው ማለት ነው። የዛኔ ምን ይሆናል እኛ አካባቢ ትንሽ የተለያየ ያለበት ማህበረሰብ ነው እና እንደዛ ወጡና በቃ ታስረው በዱር ላይ እየተመቱ እየተገረፉ ምናምን ተወሰዱ ምናምን እና በጣም ጠዋት ነበረ እና እንዲህ ከፍተን ስናይ በቃ ሌላ ረብሻ ነው የሚመስለው እና ወንጌል እያሰበኩ ነበረ። ምጭም ከዛ አንድ ቀን ታስረው ምናምን ተፈቱ። እንደዚህ በጣም ብዙ አለ። ወንጌል መስራት በሀገራችን ነፃነት ቢኖርም ግን አሁንም ስደትና መከራው አንዳንድ ቦታዎች ላይ እንደቀጠለ ነው። እና በዚህም ሁኔታ ውስጥ የወንጌል ዘር የተሰራ በመሆኑ በጣም ደስተኛ ነን። እንግዲህ ሰዎቹ ጭቃ ሲወረወርባቸው፣ ከሰል ሲወረወርባቸው ነበር። ግን አሁንም ወንጌል መቀጠል አለበት ብለን እናምናለን። ላልዳኑት ሰዎች ወንጌልን መስበክ አለብን። ግን በጥበብም ደግሞ መሆን አለበት ለማለት እንወዳለን። በጠቀቅጠ ቪዲችን መልካም መቼም ለብቻችን አይተወንም በምንም ውስጥ ብናልፍ በከፍታ በዝቅታ፣ በውርደት፣ በሐዘን የሱ ስለሆንን ሁሌ አብሮን አለን። ለማጽናናቱ ጋር አለ። ፕሮግራሙን ሄደ ሲሆን የዘን እንደውም ታስታውስ እንደሆነ እኛ ቢሮ ነበር ነበር ቅዳሜ ከሰዓት ነበረ እና ልክ እኛ ስራ በቃ ተጣድፈ ምናምን ጨርሰን ስንሄድ ቦታ የለም ተባልን። እዛም አልደረስንም በመንገድ እያለን በቃ ውጪ ራሱ ሌላ ነው ሲባል ተመልሰን ወደ የቤቶቻችን ሄድን። ግን በጣም ገራሚ ፕሮግራም ነበር። በዩቲዩብ ላይ ተለቁል ከበደ በሚለው ስለ ማጽናናት ሐዘን እንደደረሰበት የምናውቀው ሰው ሲናገር አይ የበለጠ ባሉ ይኖረዋል። በቅርብ ልጇ እንዳጣች እናውቃለን። ያለፈው ዓመት ነው የሚሆነው መሰለኝ። እና በዚህ ውስጥ የእግዚአብሔር ማጽናናት እንዴት እንዳስተዋለች እንዴት እንዳወቀች የተናገረችበት መንገድ ነው። በዚህ ውስጥ ምናልባት የምንወዳቸውን ሰዎች ያጣን ሰዎች እግዚአብሔር እየተናገረን ይሆናል ብዬ አስባለሁ። እግዚአብሔር የማጽናናት አምላክ ነው። እውነት ነው። እንግዲህ አሁን በሷ ውስጥ ይላል አይደለ፣ እኛ ከተጽናናንበት መጽናናት ተነስተን ሌሎችን እናጽናናለን። ስለዚህ እንግዲህ እሷ ከተጽናናችበት አንዳንዴ እንደውም ሶሻል ሚዲያ ላይ አይተኮንም እንዴት ነው እንደዚህ የጠነከረችው? እንዴት ነው እንደዚህ የበረታችው? የሚል አይነት የተለያዩ ወሬዎች አሉና እንግዲህ በጣም እግዚአብሔር እንዳጽናናት ያየንባት እህታችን ናት። እንግዲህ ትልቅ መልዕክት ነው ያስተላለፋችሁ። እግዚአብሔር በድካም ቢሆን በማጣት ቢሆን በቃ በተለያየ ተስፋ በመቁረጥ ውስጥ በድካም ውስጥ ብንሆን እግዚአብሔር እንደማይተወን እንደማይጥለን ትልቅ መልዕክት አስተላልፋልናለች። በጣም እንወድሻለን እናከብርሻለን። ማለት እንወዳለን ወደ

ቢኖር እጅግ በጣም መልካም የተዋበ ነው ለማለት እንወዳለን። ደስ ብሎኛል ስላዩ ማለት እፈልጋለሁ። ወዳጅ በርቱ፣ እህቶቻችንም እህታችንም በርቺ። እኔ ወደ ወዳጅ አደለው ስ መልካም። እንግዲህ ተመልካቸው ወደ ቀጣይ ቪዲዮችን ለፍልረሳሩ አይደክመኝም ቃሉን ለማንበብ አልደክምም። የእግዚአብሔር ቃል መዳኛዬ፣ መፈወሻዬ፣ ልጁን መምሰያዬ ሰጥቶኛል። ከዚህ በላይ ምን ይስጠኝ? ከቃሉ ውጭ ምን ይስጠኝ? ያድነኛል። በእኔም ተስፋ እንዳትቁርጡ፣ አንድ ቀን ጌታን እመስላለሁ። ቁልጭ ቁልጭ አስተያየቷ፣ ቁልጭ አደማመጧ፣ ቁልጭ አወራሯ። እንዴ እርሱ በእኔ ያልደከመው ምንም አይደክመኝ አይደክመኝም። ጌታን እመኑት። ሱስ ነው ይቆርጠዋል። እመኑት። ባለማመናቸው ነው ምድረ በዳ አይ ራሱ የኔ 30 ዓመት ነው ያጨስኩት። ሁኬርስ በቃ ጌታ ይቆርጠዋል። በቃ ድራግ ነው። እመኑት ጌታ ምስክሬ። አምናችሁት ወደዚህ ነው ወደዚህ፣ ወደሚያቃጥል፣ ወደሚቃጥል፣ ወደሚቆርጥ፣ ወደሚገርዝ፣ ወደዚህ ቃል ሳይሰለቸን ዘፍጥረት ዘጸአት እያልን እናነባዋለን። አንዱ ቀን ላይ የለም እንዳይገኙ ነው በቃ ይገርዘዋል ማንኛውም አይነት ነገር። ጠላት ተስፋ ቆርጠን እንድንተው ነው የሚፈልገው፣ ማንበብን እንድንተው እያነበብን። ቢኮዝ ይሄው ቃል ነው ውስጣችን፣ መጸጸትን፣ ንስሐን፣ ይቅርታን በውስጣችን የሚፈጥረው ይህን ነው። እግዚአብሔር ያለ ቃሉ አይሰራም። ከቃሉ በስተጀርባ የሚሰራ አምላክ ነው። ስለዚህ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራ ዘንድ እንደሚያረጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ በከንቱ እንደማይመለስ ከአፌ የሚወጣው ቃል ነው። እንዴት ከቃሉ ርቄ የቱ ጋር ይስራ? በምን ይስራ? ስትለምኑ እራሱ በቃሉ ካልሆነ አይሰራም። እንደ ቃሌ አንልመናችሁም ነው የሚለው። በምንኛ ልለምነው ጌታ ሆይ ላለው ጌታ ሆይ። ዛሬ እንግዲህ በጣም ምን ወዳቸው ምን ወዳቸው ምን ወዳቸው ሰዎች ነው የተሰባሰቡት ነው። አስቴር በጣም የንካይ ነገር ከተናገረችው እግዚአብሔር ምንድ ነው ተስፋ መቁረጣችን የሚሰጠን ምክንያት አይቀበልልን። አሁን እነ ጴጥሮስ ለሊቱ ሙሉ ስንደክ ምንም አላገኘንም ሲሉት፣ በቃ ኢየሱስ ጋር ሄደሽ እንደዚህ ስለሆነ ይህን ያል አመት አልቻልኩም ይህን ያል አመት አቅቶ ነበር የሚለው አይሰራም እና ሰላሳ ዓመት ላይ መንሱሰኛ አትሆኑ ያለችው ነገር በጣም መትቶኛል። ለካ የምርም እግዚአብሔር ይሰብራል የሚለውን እና ይህንን መልእክት የምር በልባችን አስቀምጠው ወደ ቃሉ እንመለስ። መቼ እንደሚያራግፈው አናውቅም። አዎ እንግዲህ ልክ ብለሃል። እያነበባችሁት የሆነ ቀሌ ላይ ታጡታላችሁ። በዛ ውስጥ ስርዓት ይፈታል እያለች ብዙ ታወራለች። እንግዲህ ይህን መልእክት በልባችሁ እንዳያዛችሁት እንዳቆያችሁት፣ በብዙ ድካም ውስጥ ያላችሁ በብዙ ድካም ውስጥ ያላችሁ፣ በብዙ ሱስ ውስጥ ያላችሁ፣ በተለያየ ስርዓት ውስጥ ያላችሁ እንግዲህ ከዚሁ ጋር ሙጥኝ በሉ። ከእግዚአብሔር ቃል ጋር፣ ከጸሎት ጋር፣ ፊቱን ከመፈለግ ጋር ሙጥኝ በሉና እንዳለችሁም፣ አንድ ቀን ያጡታል፣ ታጡታላችሁ። እግዚአብሔር ራሳችሁን አስተካክላችሁ ኑ የሚል አምላክ አይደለም። ኑ እና ላስተካክል፣ ኑ እና እንዋቀስ ነው። ኃጢአታችሁ እንደ ደም ብትቀላ እንደ አመዳይ ደግሞ ትነጻለች፣ ይችላልና። ስለዚህ በእግዚአብሔር ፊት ለመቅረብ ምክንያት አንድ እርድር ላለመቅረብ ብለን ምክንያት አንድ እርድር ለማለት ነው ወደ ቀጣይ ዜጋችን

ስ ወይ ማርጀት፣ ያስናፍቃልኮ እንደዚ አይነት ኳሮች አንዳን እንትና ያለው ስልሽ፣ አሁን ወጣቶች ብንሆንም ከሆነ አመት በኋላ ምኮ እኛም ቀዝቀዝ ያለው መዝሙር ይሆናል የሚመቸን፣ ደጋ ወጣቶች ምን ሆኖ ነው እንል ይሆናል እና ግን እንዴት ደስ ይላል። በእግዚአብሔር ቤት አንድ ላይ ማርጀት፣ አንድ ላይ በቃ እያዩ ሽበት ማብቀል፣ እንዴት አየሽው። ውይ በቃ እንዳልከው ነው። የሆነ አንዳንድ ጊዜ እንኳንም በወጣትነት ያውቂ እንኳንም አውቂው ደግሞ አረጀው ከዚህ በፊትም ስንል ነበር አይደለ? አሁን በወጣትነት ያውቂ፣ ከዛ ደግሞ አርጅቼ እንኳንም አወቅኩት እንኳንም እያገለገልኩት ሆነ የምንልበትን ጊዜ እኛም በጣም እንናፍቃለን። እንግዲህ በጣም ነው ደስ የሚለው። በዛ ላይ መዝሙሩ አንዳንድ ጊዜ ፈተና ሲበዛ፣ ጭንቀት ሲከብድ፣ አንድ እንኳን ብታጠይ የሚረዳ ኢየሱስ አለ ከጎን ነው ሀሳቡ እና በዚህ ውስጥ እግዚአብሔር እንደሚያጽናናችሁ ተስፋ እናደርጋለን። እንደዚሁ አይደለም እየተናገርን ያለነው እንደዚህ አይደለም ደግሞ እንደዚህ አይነት ይዘቶች ወደ እናንተ እየደረሱ ያሉት። ኢየሱስ ከጎናችሁ አለ፣ አይዟችሁ፣ በርቱ፣ ጠንክሩ ለማለት እንወዳለን። ወደ ቀጣዩ ዝግጅታችን እንለፍ። እንዲህ ነው እምነቴ። እኔ ሁሉም በሚችል ሰማይና ምርን በፈጠረ እግዚአብሔር አብ አምናለሁ ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊው በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ ወደ ሲኦል በወረደ በሦስተኛውም ቀን ከሙታን በተነሣ ወደ ሰማይ በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ ከዚያም በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ። ደግሞም በመንፈስ ቅዱስ በአንዲት ቅድስት ሐዋርያት ቤተክርስቲያን ክርስቲያን በቅዱሳን አንድነት በኃጢአት ስርየት በስጋ ትንሣኤ በዘላለም ሕይወት አምናለሁ አሜን። መካነ ኢየሱስ ቸርች የሚሄድ ድሉ ወይስ ረዥሙን ጊዜ ያሳለች፣ በመካኔሶስ ቸርች ነው አለ። በመካኔሶስ እኔ ኦልሞስት የልጅነት ጊዜ ነው ያሳለፍኩት፣ እዛ ነው እስከ 11 እስከ 12 እና፣ እንዴት ልዩ መሰለች! ቆመን የአዋርያት እምነት መግለጫ እንላለን ሲባል ፉክክር ነበረ፣ እንደ ልጅ በቃ። አልሸምድጂ አሉ አልሸምድርኩት የሚለው ሳያነቡ ለማለት ማለት ነው። እና በጣም ትልቅ እንትን ኮንሰፕት የያዘ ነው ይህ የአዋርያት እምነት መግለጫ በመካነ ኢየሱስ ቤተክርስቲያን ነው፣ እኔ እስከማውቀው ድረስ በቋሚነት የሚባለው በየሳምንቱ። ግን መካነ ኢየሱስም መሰረተ ክርስቶስ እኔ በመካነ ኢየሱስ ነው የማውቀው። ግን ሁሉም ክርስቲያን ሊያውቅ የሚገባ ነው፣ ልናምናል። በጣም ሰዎች ስለምንድን ነው የምታምኑ ቢባሉ ይህንን በቃላችን መናገር መቻል አለብን። ልክ ብላል። እንደው ከዚህ ጋር አንድ ገጠመኝ አለኝ እና የመጀመሪያ ጊዜ መካነ ኢየሱስ ሲሄድ የመጀመሪያ ጊዜ የሄድኩ ጊዜ እኔ አላውቅም፣ ያደኩበት ቤተክርስቲያን እንደነሰራ ስለሌለ ሙሉ ወንጌል ነበርኩኝ። እኛ መንፈስ እንደመራ ከዛ መካና እየሱስ ሄጀለ ሁሉም ሰው ቆሙ ይለዋል ማለት ነው፣ ብቻ በቃ ቆም በይ ከዛ አዲስ ነገር ሆነ። አሁን ደግሞ መሰረተ ክርስቶስ ደግሞ እየተለማመድኩት እየተለማመድኩት መጣሁ። አሁን በቃ ልሽ ትይዋለሽ በያለ ልሽ አይዞሽ፣ ግን እኔ ምን ይላለ ቤ እውነት በጣም ስለምናምነው ነገር በደንብ መሰረት እንድንይዝ ያደርገናል። በስላሴ እንደምናምን፣ በአንዲት ቤተክርስቲያን እንደምናምን፣ ኢየሱስ ክርስቶስ ዳግም እንደሚመጣ እንደምናምን፣ አብዛኛውን ወሳኙን የእምነት መሰረቶቻችንን የያዘ ነው። እንደ ክርስቲያን ብንሸመድደው ብናውቀው ለማለት ነው። ይህንን ይዘት እንግዲህ ደግሞ ያጋራንን ደግሞ ወንድማችንን ከልብ ማመስገን እንወዳለን። ለዛሬ ያዝናቸው ናቸው። እንደዚህ ይመስላሉ እንግዲህ በጣም ብዙ መልእክት በውስጡ የያዘ ለእያንዳንዳችን እንግዲህ ቆም ብለን ካየ ነው ለእያንዳንዳችን በየግላችን መልእክት ይደርሰናል። እኛም የተጠቀምነው የወሰድነው ነገር አለ። እንዳልከው ነው እንግዲህ እንዲሁ እንደዋዛ እንዲሁም ደግሞ አይደለም፣ የሆነን ሰው ሊነካ ሊያገኝ ሲፈልግ እንደሆነ ተስፋ እናደርጋለን። ብዙዎችም ደግሞ እየተባረኩበት እየተጽናኑበት እንደሆነ መልእክት እየወሰዱበት እንደሆነ እያጋሩን ነው። ከልብ እጅ ጋር እናመሰግናለን። እንግዲህ ተመልካቾቻችን የኤቫንጀሊካል ቴሌቪዥን ፕሮግራሞች ይቀጥላሉ። የትም እንዳትሄዱ አብራችን ቆዩ።